የተወደዳችሁና እና የተከበራችሁ የቋንቋ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬ ደግሞ በአዲስ ዝግጅት ሌላ ፕሮግራም ይዤላችሁ መጥቻለሁ። ይዤው የመጣሁት ፕሮግራምም የአማርኛ ቃላትን በእንግሊዘኛ ፊደላት ተጽፎ ቀጥታ በእንግሊዘኛ ፊደላት የተጻፈው ቃሉ ግን በቀጥታ የአማርኛውን ትርጉም የያዘ ሲሆን እሱን እንዴት ማንበብና መጻፍ እንደምንችል መጀመሪያ በእንግሊዘኛ ቀጥሎ በአማርኛ እያደረኩ ጽፌ ቪዲዮ እንደምታዩት ተዘጋጅቷል። ስለዚህ እንደሚከተለው የሚቀርብ ይሆናል። ዝግጅቱን ተከታተሉ እሺ። መጀመሪያው ላይ ስመጣ መጀመሪያው ላይ ሰ ላ ም በአንድ ላይ ሰላም። ደግመዋለው ሰላም። እዚህኛውም ስታዩት የአማርኛው ደግሞ አሁንም ሰ ላም በአንድ ላይ ሰላም። እሺ ቀጥሎ ያለው ደግሞ እን ዴ ት ነ ህ እንዴት ነህ። እደግመዋለሁ እንዴት ነህ። የአማርኛውንም እንደምታዩት እ ን ዴ ት ነ ህ እንዴት ነህ። ቀጥሎ ያለው ደ ህ ና ነ ኝ በአንድ ላይ ደህና ነኝ። ደግሞ አለው ደህና ነኝ። ቀጥሎ ያለው ፊት ለፊት ያለው የአማርኛውም ስታዩት ደ ህ ና ነ በአንድ ላይ ደህና ነኝ ሚል ይኖረዋል። ስለዚህ ቀጥሎ ያለውን ስናየው ደግሞ ስራ ጥሩ ነው። በአንድ ላይ ስራ ጥሩ ነው። የአማረኛውም ስራ ጥሩ ነው ይላል። እሺ ቀጥሎ ያለው ደግሞ የትነህ በአንድ ላይ የትነህ ደግሞ አለው የትነህ ቀጥሎ ያለው የአማረኛውም ስታዩት የ ት ነ ህ የት ነህ የሚል ይሆናል። እሺ ቀጥሎ ያለው ደግሞ የሰው ስም ነው በእንግሊዝኛ እንዴት መጻፍ እንደምንችልና እንዴት ማንበብ እንደምንችል የሚያሳይ ሲሆን መጀመሪያ በእንግሊዝኛ ቀጥሎ ደግሞ በአማርኛ ተጽፏል። እሱን ቪዲዮን በቀጥታ ብትመለከቱ በቀላሉ የምትረዱት ይሆናል። እሺ የመጀመሪያውን ስናየው መ መሰረት በአንድ ላይ መሰረት። እደግመዋለው መሰረት። ቀጥሎ ያለው የአማርኛው መሰረት በአንድ ላይ መሰረት። እሺ ቀጣይ ያለው ኤደን በአንድ ላይ ኤደን። እደግመዋለሁ ኤደን እኛውንም ስታዩት የአማርኛውን ኤ ደ ን በአንድ ላይ ኤደን። እሺ፣ ቀጥሎ ያለው ደግሞ ቀጥሉ ያለው ራ ሄ ል በአንድ ላይ ራሄል። ደግሞ አለው ራሄል። ቀጣይ ያለው የአማርኛው ደግሞ ራ ሄ ል በአንድ ላይ ራሄል እሺ። ቀጣይ ማ ህ ሌ ት በአንድ ላይ ማህሌት፣ ደግሞ አለው ማህሌት። እሺ። ቀጥሎ ያለው ማ ህ ሌ ት ማህሌት፣ የአማረኛው ማለት ነው። እሺ። ቀጣይ ያለው ደግሞ ደ መቀ በአንድ ላይ ደመቀ። እደግመዋለሁ፣ ደመቀ። እሺ የአማርኛው ደግሞ ደመቀ፣ በአንድ ላይ ደመቀ። እሺ ቀጣይ ያለው ቀጣይ ያለው እንደምታዩት ቡና፣ በአንድ ላይ ቡና። እደግመዋለሁ፣ ቡና

በአንድ ላይ ሎሚ። ደግመዋለሁ ሎሚ። እሺ፣ የአማርኛው እንደምታዩት ሎ ሚ ሎሚ። እሺ፣ ቀጣይ ብርቱካን። በአንድ ላይ ብርቱካን። ደግመዋለሁ ብርቱካን። የአማርኛው ፊት ለፊት ያለው ደግሞ ብ r t u k a n በአንድ ላይ ብርቱካን። እሺ፣ ቀጥሎ ያለው ደግሞ ወተት ወተት። እደግመዋለሁ፣ ወተት። ቀጣይ ያለው የአማርኛው ወተት ወተት እሺ ቀጣይ ያለው ደግሞ ሰ ላ ን ነ ው በአንድ ላይ ሰላም ነው። አደግማለሁ ሰላም ነው። እሺ ቀጣይ ሰ ላ ን ነ ው በአንድ ላይ ሰላም ነው። እሺ ቀጥሎ ያለው ደግሞ እ ን

ነ ሺ በአንድ ላይ እንዴት ነሽ። እደግመዋለሁ እንዴት ነሽ። ቀጥሎ ያለው የአማርኛው እ ን ዴ ት ነ ሺ እንዴት ነሽ። እሺ ቀጥሎ ያለው ደግሞ ው ሎ እ ን ዴ ት ነ ው ውሎ እንዴት ነው። እደግመዋለሁ ውሎ እንዴት ነው። የአማረኛውም ውሎ እንዴት ነው የሚል ይሆናል። እሺ፣ ቀጥሎ ያለው ደግሞ ሁ ሉ ሰ ላ ም ነ ው በአንድ ላይ ሁሉ ሰላም ነው። እደግመዋለሁ ሁሉ ሰላም ነው። የአማረኛውም ሁሉ ሰላም ነው የሚል ይኖረዋል ማለት ነው። እሺ ቀጥሎ ያለው ደግሞ ቀጥሎ ያለው ተ ና ፋ ቂ በአንድ ላይ ተናፋቂ። ደግመዋለው ተናፋቂ። የአማርኛውንም ተ ና ፋ ቂ በአንድ ላይ ተናፋቂ እሺ ቀጥሎ ያለው ቆ ን ጆ በአንድ ላይ ቆንጆ። እደግመዋለሁ ቆንጆ። ቀጥሎ ያለው የአማረኛው ቆ ን ጆ ቆንጆ። እሺ ቀጥሎ ያለው አ ማ ላ ይ አማ ላይ አማ ላይ የአማርኛውም አ ማ ላ ይ አማ ላይ። እሺ ቀጥሎ ያለው የሜ ፍቅር የኔ ፍቅር ደግሞ አለው የኔ ፍቅር ደግመዋለው የኔ ፍቅር። የአማርኛውም የሜ ፍቅር የኔ ፍቅር። እሺ ቀጥሎ ያለው የኔ ውድ የኔ ውድ ደግመዋለሁ የኔ ውድ። ቀጥሎ ያለውም የኔ ውድ ሚል የአማርኛው ትርጉም ይኖረዋል። ስለዚህ እነዚህን ቃሉ የአማርኛ ቃል ሆኖ በእንግሊዝኛ ፊደላት እንዴት መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። ይህን ቪዲዮ በትክክል ከርሰሩን ተከትላችሁ ብትመለከቱት ብታዳምጡት በትክክል በአማርኛ ቃላትን በእንግሊዘኛ ፊደላት እንዴት መጻፍ እና ማንበብ እንደምትችሉ ያስረዳችኋል። ስለዚህ ቪዲዮውን በትክክል ከርሰሩን ወይም ጠቋሚዋን ተከትላችሁ በመመልከት ትማሩበታላችሁ፣ ታተርፉበታላችሁ። ያሉትን ዝግጅት እንዳያችሁት ወይም ደግሞ እንደ ቀረበው ሆኖ ለእናንተ ምቹ በሚሆን ወይም ደግሞ በቀላሉ ሊረዳ በሚችል መልኩ ተዘጋጅቶ ቀርቧል። ቪዲዮውን አይታችሁ ስትጨርሱ ላይክ እና ሼር ማድረግ አይዘነጋም። እንዲሁም ሳብስክራይብ። በሌላ ዝግጅት እስከምንገናኝ ድረስ መልካም ቀን፣ ቸርን ሰንብት።